የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶና አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሸው መቅረብ እንደማልፈልግ በግልጽ ና በክብር ላስረዳ እፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ፣ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜይ ቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር ምንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር። ከአንተም አክብሬ መጥቼ ሴፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋ ናቸው እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ፣ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉንሰር ጠየቀ። ከዛ የኢንፍሉንሰር ደግሞ ኔጋ ደወለልኝና ማናጀር እየፈለገ ነው የሴፎአለኝ። ለምን ጠብቃለሁ እስከሚደውል ራሴ ወዲያውን ደውላለሁ። ደወልኩኝ። ከዛ ማናጀር አሜሪካ እንዳልክና ስትመለስ ደግሞ እንዳሉክ ነው። ይገባኛል ይሄም ሪስፔክትፉል ቢዚ ሰው እንደሆን ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበሬ ነገር ምንድን ነው? ከዚህ ሁሉ የደበሬ ነገር አይ ቲንክ ዛሬ የተናገርከው አሽሙር አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ፣ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆንና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጽ ሆኜ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ነው ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩ እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ። ውጭስ እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልዕክት አድርሰሃል። ሰው ችግሩ ምንድን ነው መሰለህ፣ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም ገመና ገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነት እና በእኔ ጥሩ ነኝ ምንም ጎድሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው ግን አይ ቲንክ በጥሩ እናስበው እና የኔ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ፣ እንጂ መጥፎስ ያ መጥፎ የሚባለው ያ ገመናው መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገር አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አደረ አላደረግም። ዩ ኖ አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንሽ የዋ ገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ሰው ምን ልልህ ነው፣ የምፈልገው ወደ አንተ ሸው መቅረብ የማልፈልገው ሳላከብርህ ቀርች ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን፣ ኦፍኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ይህ ነው። ከጥሩነቴ መጥፎነቴ መርጠቅ ስላየህ ደብሮኛል። ያንተ ምርጫ ነው ኦፍኮርስ